ጤና ይስጥልኝ ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችን ቆዩ። የሴቶችን ሁለንተና የተሳታፊነትና ተጠቃሚነት ለማረጋገጥ የሚደርስባቸውን ቁልፍ ችግሮች ለመፍታት በትኩረት መሰራት እንዳለበት ተገለጸ። የተወካዮች ምክር ቤት የሴቶች ኮከስ የሁለት ቀናት ሀገር አቀፍ ምክክር አድርጓል። የኢህአዴግ ሴቶች ሊግ ሊቀመንበር ወይዘሮ ሙፍሪያት ካሚል የተቀናጀና የተደራጀ እንቅስቃሴ በማድረግ የሴቶችን ሳትፎና ተጠቃሚነት ማረጋገጥ የኮከሱ ተቀዳሚ ስራ መሆኑን ተናግረዋል። ሊቀመንበሯ የሴቶችን የመሬት ጠቃሚነት መብት በማስከበር የኢኮኖሚ ጠቃሚ እንዲሆኑ እንዲሁም የሴቶችን የውሳኔ ሰጪነት በማረጋገጥ ረገድ ውጤት ተመዝግቧል ብለዋል። የፌዴሪ ሴቶችና ህጻናት ጉዳይ ሚኒስትር ወይዘሮ ደሚቱ አምቢሳ በኩላቸው የማህበረሰብ ንቅናቄ በመፍጠርና ግንዛቤ ማስጨበጫ በመስጠት ጾታን መሰረት ያደረጉ የመልካም አሰዳሪ ጥቃቶችን ማስወገድ ይገባል ብለዋል። ለሴቶች የስራ እድል በመፍጠርና የስራ ጫና የሚቀንሱ ቴክኖሎጂዎችን ተደራሽ በማድረግ የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነት ለማረጋገጥ መስራት እንደሚያስፈልግ አሳስበዋል። በውይይት መድረኩ ሴት የምክር ቤት አባላትን ጨምሮ ከክልልና ከፌዴራል የተወጣጡ የሴቶች አደረጃጀቶች ተሳትፈዋል። ዘገባው ላይ ደርሰን የተሰከሽ ምክር ቤት ነው። የትራፊክ አደጋ እያደረሰ ያለውን ቀውስ ለመቀነስ የህብረተሰቡን ግንዛቤ የማሳደግ ስራ ቀዳሚ መሆኑን የትራንስፖርት ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ከሌሎች አጋር ተቋማት ጋር በመሆን ህብረተሰቡን ያሳተፈ ንቅናቄ ሊያካሄድ መሆኑን አስታውቋል። ዮሐንስ ፍሳ ተጨማሪ አለው። የአለም የጤና ድርጅት መረጃ እንደሚያሳየው በአለም ላይ በትራፊክ አደጋ በየ 25 ሰከንድ የአንድ ሰው ህይወት ይቀጠፋል። በአመት ደግሞ 1.2 ሚሊዮን ሰዎች በዚሁ አደጋ ምክንያት በወጡበት ይቀራሉ። 50 ሚሊዮን የሚሆኑት ደግሞ ከቀላል እስከ ከባድ የአካል ጉዳት ይደርስባቸዋል። በኢትዮጵያም የትራፊክ አደጋ ማህበራዊና ኢኮኖሚ ጥንቅነቱ አይሏል። በ2008 ዓመተ ምህረት እንኳን የ4000 ሰዎችን ህይወት ቀጥፏል። ሌሎች አስር ሺህ የሚሆኑት ንጹሐን ደግሞ የአካል ጉዳት ደርሶባቸዋል። በአመት ውስጥ ይህንን ያህል አደጋ ለመድረሱ ደግሞ የአሽከርካሪዎች ብቃት ማነስ ከፍተኛውን ድርሻ የሚይዝ ሲሆን የተሽከርካሪው የቴክኒክ ብቃት መጓደል ሌላው ምክንያት ነው። በሀገር ደረጃ ከፍተኛ ቀውስ እያስከተለ ያለው የትራፊክ አደጋ ለመቀነስ የትራንስፖርት ሚኒስቴር ከ ጋር ባለድርሻ አካላት ጋር በመሆን የተለያዩ ስራዎችን እየሰራ ነው። ይሁን እንጂ እስካሁን እየተሰሩ ያሉት የትራፊክ አደጋ መቀነሻ ስልቶች በተፈለገው መጠን ለውጥ እያመጡ አይደለም። የትራንስፖርት ሚኒስቴር ችግሩን ለመቀነስ ያግዛል ያለውን በሀገር አቀፍ ደረጃ የሚካሄድ የመንገድ የትራፊክ ደህንነት የግንዛቤና የህዝብ ንቅናቄ ሊያካሄድ መሆኑን ነው ሚኒስትሩ የተናገሩት። ይሄ የንቅናቄ አካሄዳችን የማስተማር አላማን እንዲሁም የኢንፎርስመንትን አቀላቅሎ የሚሄድና የተለያዩ ስራዎች የሚሰሩበት ነው የሚሆነው ራዳሮችን በመጠቀም መንጃ ፍቃድ ቁጥጥር ላይ የተለያዩ ስራዎች የሚሰሩበት ሁኔታ ይኖራል እንዲሁም የአሽከርካሪ ብቃት ህጋዊነትን የማረጋገጥ ስራም የማጠናከር ስራ ለወደፊት በቀጣይነት የሚኖር ይኖራል ህገወጥ አሽከርካሪዎች ድንገተኛ ፍተሻ በማድረግ ከመንገድ ላይ የሚወጡበት ሁኔታ የሚደረግበት የኢንፎርስመንት ስራው በስፋት የሚሰራበት ሁኔታ ይኖራል ማለት ነው ንቅናቄው በሀገር አቀፍ ደረጃ ሁሉንም የህብረተሰብ ክፍልም ያሳተፈ ይሆናል በአፈጻጸሙ ላይ የፓርላማ አባላት የተለያዩ አስፈጻሚ አካላት አሽከርካሪዎች ወጣትና በጎ ፈቃደኞች የተለያዩ የህብረተሰብ ክፍሎችን በዚህ ንቅናቄ ለማሳተፍና ግንዛቤዎችን ለማሳደግ በእቅድ ይዘን የምንንቀሳቀስበት ሁኔታ ይኖራል ማለት ነው። ከግንዛቤ ማስጨብጫ ንቅናቄው በተጓዳኝ የአሽከርካሪዎችን የመንጃ ፈቃድ አሰጣጥና ሌሎች ተያያዥ ጉዳዮችን የሚመለከት ህግ ይወጣልም ተብሏል። ቀደም ሲል ከነበረው ህግ ተጨማሪ ነገሮችን የትምህርት የእድሜ፣ የልምድ ነገሮችን የጨመረ አሁን ያለውን ያየነው ክፍተትን የሚያሻሽል ህግ በሚኒስትሩ መስሪያ ቤት አልቆ ለመንግስት ቀርቧል። ደንቦቹን ህጎቹን እንደጠበቀ ሆኖ ማህበረሰብ ድጋፍ የሚያስፈልገው ነው። የግንዛቤ ማስጨበጫ ንቅናቄው ከትራፊክ አደጋ የጸዳ የትራንስፖርት አገልግሎት ለሀገራዊ ህዳሴ በሚል ከጥር 30 እስከ ግንቦት ሰባት ድረስ ይካሄዳል። ሴቶች በተለያዩ ማህበራዊና ኢኮኖሚያዊ ዘርፎች ተደራጅተው በመንቀሳቀስ የሀገሪቱን ራዕይ ለማሳካት የበኩላቸው ሚና ሊጫወቱ እንደሚገባ ቀዳማዊት እመቤት ወይዘሮ ሮማን ተስፋ ገለጹ። የደቡብ ክልል ሴቶች ማህበር የአዲስ አበባ ቅርንጫፍ ሁለተኛ መደበኛ ጉባኤን አካሄደዋል። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ የላከውን ዘገባ ነጻነት ወርቁ ታቀርበዋለች። የሴቶችን ጉዳይ የሚያስተባብር መንግስታዊ መዋቅር እስከ ታችኛው የአስተዳደር እርከን ድረስ ተዘርግቶ መሰራት ከተጀመረ ጊዜ አንስቶ የሴቶችን መብትና ጥቅም በማረጋገጥ በኩል በሚፈለገው ደረጃ ባይሆንም ለውጦች እየታዩ እንደመጡ ይገለጻል። የደቡብ ክልል ሴቶች ማህበር የአዲስ አበባ ቅርንጫፍ ሁለተኛ መደበኛ ጉባኤውን ሲያካሂድ በመድረኩ የተገኙት ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ ሴቶች ተሳታፊነታቸውን በማጠናከር የሀገሪቱን ራዕይ ለማሳካት አሁንም መጣር እንዳለባቸው አሳስበዋል። ህብረተሰቡ ላይ ሰፍኖ የቆየውን ስር ሰዶ የቆየውን የተዛባ አመለካከት እኛ ላይ የተጫነውን አመለካከት ለማቃለል፣ ለማራገፍ፣ ለማስወገድ ስንል መተባበር አለብን። አንድነት መፍጠር አለብን። የአገርን ራዕይ እኛ ሴት እስከ ማድረግ ድረስ ራዕይን እስከ ማስቀመጥ ድረስ ለዛ ራዕይ ሌሎችን በዙሪያችን አሰባስበን ማታገል እስከምንችልበት ደረጃ ድረስ መቀጠል አለብን። ከዚህም በተጨማሪ በሀገሪቱ ያሉት የመልካም አስተዳደር ችግሮችን ለመቅረፍ ጉልህ ሚና ሊጫወቱ ይገባልን ብለዋል። ግራይ ሰብሳቢነት የጥገኝነት አደጋዎች የየለት የየዕለት አጀንዳዎቻችን ናቸው። ኢኮኖሚያዊ ሙሉ ተሳትፎ፣ ፖለቲካዊ ሙሉ ተሳትፎ፣ ማህበራዊ ሙሉ ተሳትፎ ሴቷ ይኑራት። ከዛም ደግሞ ተጠቃሚቱን ብለን ስንል እስካሁን ያለን አደረጃጀት በጣም መሰረታዊ የሆነ ነው። ተጠናክሮ መቀጠል አለበት። የማህበሩ ሰብሳቢ ወይዘሮ አስቴር ዳው በበኩላቸው በክልሉ የሚገኙ ሴቶች በጋራ ተደራጅተው በእድገት ተኮር ተግባር ተሳታፊ እንዲሆኑ ከአንድ ሚሊየን በላይ ሴቶችን ማህበሩ አቅፎ እየተንቀሳቀሰ እንደሚገኝም ገልጸዋል። በቀጣይም የክልሉን ሴቶች ተጠቃሚ ለማድረግ ማህበሩ የስልጠና፣ የብድር፣ የመስሪያ ቦታ፣ የገበያ ትስስርና የመሳሰሉትን ድጋፎች ለማድረግ ከባለድርሻ አካላት ጋር እየሰራ እንደሚገኝም ገልጿል። የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ለጡረተኞች የሚሰጡን አገልግሎት ዘመናዊ ለማድረግ የዘረጋው የመረጃ መረብ ፕሮጀክት ተመርቆ አገልግሎት መስጠት ጀምረ። ኤጀንሲው ባለፉት ስድስት ወራት ከስድስት ነጥብ ሶስት ቢሊዮን ብር በላይ የጡረታ አበል ገቢ መዋጮ መሰብሰቡን አስታውቋል። የኢትዮጵያ ዜና አገልግሎት ዘገባን ጥላውን ካሳ ያቀርበዋል። የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ የሚሰጠውን አገልግሎት ዘመናዊ ለማድረግ በ17 ሚሊዮን ብር ወጪ የዘረጋው የመረጃ መረብ ፕሮጀክት ተመርቆ ስራ ጀምሯል። ፕሮጀክቱ ዋና መስሪያ ቤቱን ጨምሮ አስር የሪጅን ተቋማት ሰማሪያ ቅርንጫፍ ጽህፈት ቤቶችና ከ1 ሺ በላይ የክፍያ ጣቢያዎችን የሚያስተሳስር ነው። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥላሁን በቀለ እንደተናገሩት የመረጃ ልውጡን በጣም ዘመናዊ ያደርገዋል ማለት ነው። በፊት በእጅ ነበረ፣ በፖስታ ቤት ነበር መረጃዎች ይተላለፉ የነበረው አሁን እነዚህ ሪጅን ጽህፈት ቤቶች የሚያደርጉት መረጃ ልውውጥ ዘመናዊ ይሆናል ማለት ነው። ኤሌክትሮኒካሊ ነው መረጃ የሚለዋወጡት። ስለዚህ ባሉበት ቦታ ሆነው ደግሞ ከዋናው መስሪያ ቤት ዳታ ቤዝ ጋር ቀጥታ ግንኙነት ስላላቸው ራሳቸው የሚሰሩትን ስራ ለምሳሌ፣ በፊት አበል ሊወሰን የነበረው በእጅ ነበረ ማኗሊ ማለት ነው ባይል ይወጣል አይተው ይወስኑ ነበር። አሁን ይህ ኔትወርክ ተግባራዊ በመሆኑ ራሱን ይህን የሚሰራ ሲስተም አለ ፔንሽን አድሚን የሚባል እዛ ላይ ሆኖ ነው ማለት ነው። ከመጀመሪያ እስከ መጨረሻው በሲስተሙ ላይ ሰርተው ወስኖ ጨርሰው የሚወጡት ማለት ነው። የመረጃ ትስስር መረቡ ከአንድ ሚሊየን በላይ የመንግስት ሰራተኞችን የጡረታ መረጃ አያያዝ ወደ ዘመናዊነት በመቀየርና የሰባት መቶ ሺህ የጡረታ አበል ተከፋዮችን መረጃዎች ወደ ዲጂታል ለማሸጋገር ያግዛል ብሏል ምክትል ዋና ዳይሬክተሩ። ፔሮል ታትሞ የሚሄደው ከዋናው መስሪያ ቤት ነበር በፊት ያንን አትሞ ወደ በፖስታ ቤት ልኮ እዛ ሲደርስ ረጅም ጊዜ ነበር የሚወስደው። አሁን ይሄ ሲስተም ሁሉም ሪጅኖች አክሰስ ስላላቸው እዚህ ሳይመጡ ባሉበት ፔሮል ማተም ይችላሉ ማለት። የመረጃ መረቡ በሰው እጅ ይሰራ የነበረውን የጡረታ ክፍያ ወደ ዲጂታል በመቀየር የመረጃ መዘግየትና የሰነድ መጥፋትን ያስቀራልም ተብሏልም። በፖስታ ቤት የመላኩ ነገር ችግሮች በጣም ብዙ ችግሮች ነበሩበት። አንደኛ ይዘገያል፣ ሁለተኛ ነገር አንዳንዴ አድራሻው በተሳሳተ ሁኔታ የሄድና ችግር ይፈጠር ነበረ። አንዳንድ ጊዜም ይጠፋል መረጃው። አሁን እነዚህም በሙሉ የቀረፈ ነገር ነው። በደቡብ ክልል ሲዳማ ዞን የሚገኙ አርሶ አደሮች ወቅቱን ጠብቆ መጣል የነበረበት ዝናብ ባለመዝነቡ የተነሳ በምርታቸው ላይ ጉዳት መድረሱን ገለጹ። የክልሉ እርሻና ተፈጥሮ ሃብት ቢሮ በኩሉ የአየር ንብረት ለውጡ ተፅዕኖ እንዳይሰፋ የቅድመ ዝግጅት ስራዎችን እያከናወነ እንደሆነ ተነግሯል። ዘገባው የደቡብ ሬዲዮ እና ቴሌቪዥን ድርጅት ነው። ብሩክ ተስፋ ያቀርበዋል ዘንድሮ የተስተዋለው ደረቅ የአየር ጸባይ በሲዳማ ዞን ቦሪቻ ወረዳ የሚገኙ እንደ አርሶአደር ሱፐራ ጤሎ ላሉ አርሶአደሮች ፈተና ሆኗል። በድርቁ ምክንያት የተነሳ የዘራውን ብሎቄ በቆሎ እንደገና ደግሞ ድንች ሱካር ድንች ይህ የምታዩትን እንስትን ሁሉ ተቃጥሏል። ድርቅን በመቋቋም ለሚታወቀው የእንሰት ተክል እንኳን አስቸጋሪ የሆነው የዘንድሮ ደረቅ የአየር ጸባይ አርሶ አደር ዮሐንስ ቦካንሳን ተስፋ ካደረጉበት ምርት የጠበቁትን ሳያገኙ እንዲቀሩ አድርጓቸዋል። ሁኔትናጋሬን እንደምትመለከቱት የዘራሁት በቆሎና ቦሎቄ በምፈልገው ደረጃ ምርት አልሰጠኝም። በዚህም ምክንያት ተስፋ አድርጌ በነበረው መልኩ ተጠቃሚ መሆን አልቻልኩም። ለከብቶቻችንም የሚሆን በቂ ግጦሽ የለንም። በሲዳማ ዞን ቦሪቻ ወረዳና ሌሎች መሰል አካባቢዎች በቂ የሆነ የውሃ አማራጭ አለመኖሩ በአርሶ አደሩ የተሰሩት የውሃ አማራጮችም ቢሆኑ መድረቃቸውና ለከብቶች በቂ ግጦሽ አለመገኘቱ ሁኔታውን ይበልጣ አሳሳቢ አድርጎታል። የክልሉ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ ገንጣ ገማአ በበኩላቸው ደረቅ የአየር ጸባዩ እያስከተለ ያለውን ጉዳት ዘላቂ እንዳይሆነ በተቀናጀ መልኩ እየተሰራ ይገኛል ብለዋል። ባለፈው ክረምት ወቅት ላይ የተወሰኑ የክልላችን ዞኖች ውስን እርጥበት ችግር ነበር። ይህም የተወሰነ የሰብል ላይ ጉዳት የማስከተሉ ሁኔታዎች የነበሩበት ሁኔታ ነበር። እነዚህን ችግሮች ሪቨርስ ማድረግ የሚያስችሉ ስራዎችን በስፋት እየሰራ ና ያለንበት ሁኔታ አለ። የአካባቢው አርሶ አደሮች በቀጣይ የሚጠበቀው ዝናብ ሊዘንብ ከቻለ ያጡትን ምርት በሚያካክሱ ሁኔታ እንደሚሰሩ ነው የሚገልጹት። እኛ በተቻለን መጠን ማዛ ዘጋጅተን ስራ ቀጥለን እንሰራለን የሚቀጥለው በልግ ሰርተን ማዛ አዘጋጅተን መርጥዘር ምናምን አግኝተን እንሰራለን ብለን ተስፋ እየጠበቀን ያለ ነው። በፈጣሪ እርዳታ የሚዘንብ ከሆነ በቀጣይ የበልገ ወቅት ያለንን አቅም ተጠቅመን ይህንን ጉዳት በሚያካክስ መልኩ ለመስራት ተዘጋጅተናል። ነገር ግን ደረቅ አየር ጠባዩ በዚህ ሁኔታ የሚቀጥል ከሆነ አስቸጋሪ ነው የሚሆነው። የደቡብ ክልል እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ ጥላሁን ከበደ በቀጣይ ወቅቶች የአየር ንብረት ለውጡ ተጽዕኖ የባሰ እንዳይሆን የቅድመ ዝግጅት ስራዎች እየተከናወኑ እንደሆነ ተናግረዋል። የምህርም ዝናብ አግዘን የወጣ በልግም አሁን ዘግይቷል። የእርጥበት እጥረት አጋጥሞናል። ቀጣይ ምህርም በልግ ላይም የመስሎ ልማትም ይሁን ሌሎች የሰብል ልማት ላይ ራሱ ተጽዕኖ እንዲያሳድር ለማድረግ ያው የቅድመ ዝግጅት ስራ እየተሰራ ነው የሚገኘው። በክልሉ ባለፈው አመት ተከስቶ በነበረው ድርቅ የተጎዱ ዜጎች ቁጥርን አርባ በመቶ ለመቀነስ መቻሉም ተገልጿል። በአዲስ አበባ በደም እጥረት ምክንያት የሚሞቱ ሰዎችን ቁጥር ሙሉ በሙሉ መቀነሱ ተገለጸ። ነገር ግን በክልሎች ያለው የደም እጥረት አሁንም መፍትሄ እንዳላገኘ ነው እየተነገር ያለው። ሜሮን በረዳ ተጨማሪ አላት። ሰውነታችን ውስጥ ደም ትልቁን ቦታ የሚይዝ ቢሆንም በተለያዩ በሽታዎችና አደጋዎች በሚከሰት የደም መፍሰስ ምክንያት ግን ሰውነታችን ተጨማሪ ደም እንደሚያስፈልገው የሕክምና ባለሙያዎች ያስረዳሉ። በተለይም በወሊድ ወቅትና በድንገተኛ አደጋ ለሚያጋጥም የደም መፍሰስ ለካንሰርና ለሂሞፊሊያ ችግሮች ህክምና ደም ከፍተኛ አገልግሎት እየሰጠ ይገኛል። ለዚህ ደግሞ የደም ለጋሾች ትልቅ አስተዋጽኦ አላቸው። በዓለም ላይ በተለያዩ ጊዜያቶች ድንገተኛ አደጋ ሲከሰት በሀገራቱ ያሉት ዜጎች በራሳቸው ተነሳሽነት ደም በመለገሳቸው በሺዎች የሚቆጠሩ የተጎዱ ዜጎችን ህይወት ለማትረፍ ተችሏል። በአዲስ አበባም ደም የመለገስ ባህል እየዳበረ በመምጣቱ ታካሚዎች ከለጋሾች በሚሰበሰብ ደም ህይወታቸው መታደግ እንደተቻለና በቂ የደም ክምችት እንዳለ የብሔራዊ ደም ባንክ አገልግሎት እና በከተማ የሚገኙ ሆስፒታሎች ተናግረዋል። ህዝቡ የግንዛቤ ማስጨበጫ ስራ በጣም እየጨመረ ህዝቡ በበጎ ፈቃድ ስራው እየተሰማራ በመምጣቱ የደም ባንኮች ቁጥር በመስፋፋቱ የሚሰበሰበው ደም ከጊዜ ወደ ጊዜ መጨመሩ እነዚህን በደም እጦት የሚመቱትን ታካሚዎች መቶ ፐርሰንት ለመቀነስ ተችሏል። ከዚህ በፊት በነበረው ሁኔታ የተወሰኑ አንዳንዴ እጥረቶች የሚያጋጥሙበት ጊዜ ነበረ። በአሁኑ ሰዓት ግን ያው ደም ባንክ በቂ ደም እየሰጠን አገልግሎቱ ጥሩ ደረጃ ላይ ነው ያለው ማለት ነው። ደም ከተለገሰ ከ32 እስከ 42 ቀናት ድረስ ብቻ እንደሚቆይ የጠቀሱት ባለሙያዎቹ ይህ ደም ክምችትም አንዳንድ ጊዜ ለታለመለት ግብ ሳይደርስ ጊዜው አልፎ ከጥቅም ውጭ የሚሆኑበት ወቅቶች ነበሩ ብለዋል። አሁን ግን ክምችቱ ሙሉ በሙሉ አገልግሎት ላይ እንዲውል አዲስ የተዘረጋ ስርዓት እንዳለ ባለሙያዎቹ አስረድተዋል። ብዙውን ጊዜ የሚከሰተው ምንድን ነው? ለጥንቃቄ ደም ተዘጋጅቶ መቀመጥ አለበት። አንዲት እናት ኦፕሬሽን ስትገባ ወይም አንድ ሰው ኦፕሬሽን ስትገባ ደም ተዘጋጅቶ ይቀመጣል። ተሰርቶ ማች ያደርጋል ላያረግ የሚል ብለን ማለት ነው። ከዛ በኋላ ወስዶ ኦፕሬሽን ውስጥ ያው ፍሪጅ አለ፣ እዚህ ያስቀምጡታል። ምናልባት ግን ይሄ የተፈለገው ደም ላያስፈልገው ይችላል። ሰውየው ለጥንቃቄ ነው የምናዘጋጀው። ከዛ በዛው ሐኪሞቹ ስራም ስለሚበዛ በዛው ይቀራል። ስለዚህ እሱን ያስፈለግነው ያደረግነው ምንድን ነው? ሙሉ በሙሉ ሴንትራል አረግነውና ደም ተዘጋጅቶ እዚሁ ይቀመጣል እንዳለ እዚሁ ይቀመጣል። ልክ ሲያስፈልግ ዘን ከአንድ እስከ ሁለት ደቂቃ ውስጥ ወስዶ መጠቀም ይቻላል። ስለዚህ እዚሁ ይቀመጣል። ካላስፈለገ ይቀራል፣ ለሌላ ሰው እንሰራዋለን ማለት። ሳንጠቀመው ቀኑ ከደረሰ ግን፣ ቀኑ የሚደርስ ከሆነ አውት ዴት እንዳይሆን ለእነሱ እንመልስላቸዋለን። እነሱም ይሰበስባሉ። ሰብስበው ኢሚዲየትሊ ለሚጠቀሙበት ጤና ተቋማት ይሰጣሉ። በተቃራኒው በክልሎች ያለው የደም እጥረት አሁንም መፍትሄ እንዳላገኘና በደም ጦት ምክንያት ዜጎች ህይወታቸውን እያጡ መሆኑ ተነግሯል። የደም እጥረቱ አለ እንቅስቃሴ ዝቅተኛ ነው። የበጎ ደም ለጋሽ በጣም ትንሽ ነው። የጂጂጋ ደም ባንክ ስምንት ሆስፒታል ነው የሚያገለግለው። የጂጂጋ ደም ባንክ የምጠበቀው 1 ፐርሰንት ቮለንቲር መስራት ነው። አሁን 30 እስከ 40 ነው እየሰራን ያለ። በክልሎች በቂ የደም ሽፋን እንዲኖር ለማድረግ ከሚሰሩ ስራዎች ባሻገር በክልሉ ያሉ ነዋሪዎችና ደም ለጋሾች የወገናቸውን ህይወት ለማትረፍ ልጆች ያለ እናት እንዳይቀሩና የአንድም ሰው ህይወት በደም እጥረት ምክንያት እንዳይጠፋ ድጋፋቸውን መስጠት እንዳለባቸው ባለሙያዎቹ አሳስበዋል። በንጹህ መጠጥ ውሃ እጥረት መቸገራቸውን የሻሸመኔና የከተማ ነዋሪዎች ገለጹ። የከተማ አስተዳድሩ በበኩሉ ችግሩን ለመፍታት እየሰራ ነው ብሏል። ሰለሞን ጸጋዬ ተጨማሪ አለው። በንጹህ መጠጥ ውሃ መቸገራቸውን ለኢዜአ አስተያየታቸውን የሰጡ የሻሸመኔ ከተማ ነዋሪዎች ተናግረዋል። ብዙውን ጊዜ ውሃ አግኝቼ አላውቅም። በወርና በሁለት ወር ነው ወደ እኛ ሰፈር የሚመጣው። የሚመጣውን ቢሆን መጥቷል ብለን ከፍተን ስናየው ሲጠፋ ነው የምናየው። በቃ እኛ እንግዶስ ወዴት ብለን ነው ውሃ ልማትን? ይመጣል ይመጣል ይላሉ ውሃ ልማቶቹ። ውሃ ይለቀቃል፣ በቃ ሰሞኑ ይላሉ፣ ግን የለም፣ ውሸት ወሬ ነው። አንድ ጀሪካን ደግሞ እስከ አስር ብር እስከ አምስት ብር ገዝተን ነው እየተጠቀምን ያለ ነው ውሃ አሁን እኔ ያለበት በከተማ ላይ ቶታል ችግር አለ። ይሄ ችግሩም ምንድን ነው? የራሱ የውሃ ልማት ሰራተኛ የፈለገው ያደርጋሉ። አንዳንዱ ገንዘብ ሲሰጥ ለአንዳንዱ መስመር ይዘጋሉ። ከፈለጉ በማታ የፈለጉ ሰዓት መጥቶ ይዘጋሉ። አጠቃላይ የውሃ ችግር ሳይሆን የሰራተኛ ችግር ነው፣ የውሃ ልማት ሰራተኛ ችግር ማለት ነው። ከአመት በላይ የቆየ ነው ነገር። ምክንያቱም ይሄ የውሃ ችግር በአንደኛ ደረጃ በሻሸመኔ ከተማ ውስጥ አንደኛ የከተማው ስፋት አለ። ሁለተኛ መሰረተ ልማቶችም እየተስፋፉ ነው። ሆኖም ግን መሰረተ ልማትና ከተማ በተስፋፋ ቁጥር የመሰረተ ልማት አካል የሆነው አንደኛ ውሃ ነው፣ ሲቀጥል ደግሞ መብራት ነው። ይሄ ደግሞ በሻሽ ከተማ ውስጥ በሰፊ የሚታይ ነገር ነው። የሻሸመኔ ከተማ ከንቲባ ወይዘሮ ጠይባ ሀሰን በበኩላቸው ከህብረተሰቡ የተነሳው ቅሬታ ትክክል መሆኑን ገልጸው ችግሩ የተፈጠረው የአቅርቦትና ፍላጎት አለመጣጣም ነው ብለዋል። ችግሩን ለመቅረፍ የከተማ አስተዳደሩ እየሰራ መሆኑን በመጠቆም የከተማችን ነዋሪ በአሁኑ ሰዓት ወደ 300 ሺ ከዛ በላይ መገመት ህዝብ ነው፣ ውሃ እያጠጣን ያለ ነው። ከዚህ በፊት የነበረው እስከ 50 ሺ 60 ሺ የሚያጠጣ የውሃ ሶርስ ወይም የውሃ ጉድጓዶች ናቸው የነበሩ። ይህ እንደ ዋነኛ ችግር ነው። ሌላ ከአገልግሎቱም ጋር ችግር ነበረ። የአገልግሎት አሰጣጡ በራሱ ሆም ብሎ ምሰሩ ውስጥ ለውስጥ የሚሰሩ ችግሮች አሉ። እሱን አውቀን እያስተካከልን ነው ያለ ነው። በጀቱ በዘንድሮ ዓመት ወደ ዘጠኝ ሚሊየን ተመድቦ ጉድጓድ ለማስቆፈር እየተሰራ ነው። ዜናዋ። በቃ አንተነህ ደግፌ ነኝ። በሰላም ዋሉ።